ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። የእውነት ለመናገር ትላንትና ማለት ነው ቪዲዮ ራሱ መስራት አልቻልኩም ማለት ነው። እንጃ እንዴት ልበላችሁ አላውቅም። እንደኔ ልትሆኑ ትችላላችሁ፣ ነገር ግን እንደኔም ደግሞ የማትሆኑ ልትኖሩ ትችላላችሁ። ና በጣም ደስ ብሎኛል። እግዚአብሔር ነው የምላችሁና ሩታና አብርሽ እውነት ሩታም ወልደሽ ለመሳም ያብቃሽ። አብርሽም ሁለታችሁ ወልዳችሁ ለመሳም ያብቃችሁ፣ አቅፋችሁ ለመሳም ያብቃችሁ። አብርሽም ሶስት እንድትሆኑ እግዚአብሔር ይፍቀድ ማለት ነው። የእውነት በጣም ደስ ብሎኛል ስለ እናንተ ማለት ነው። እና ምን ልበላችሁ ማለት ስደት ላይ ያላችሁ እህቶች በሙሉ ማለት ነው አገራችሁ ገብታችሁ እናንተም ደግሞ እንደዚህ ወልዳችሁ ልጅ ለማቀፍ ያብቃችሁ። እኔ ውዶች ማለት ነው ያልወለዳችሁ ቶሎ ግቡ እሺ። አንቺ ለምን አትገኝም እንዳትሉኝ እኔ ልገባ ነው እና የእውነት ለመናገር በጣም ደስ ብሎኛል እና እንግዲህ ዛሬ ደግሞ አብርሽ ቤት እንጠብቃለን ማለት ነው የሆስፒታሉን ውጤት ያው እርግጠኛ ነኝ ውጤቱ ትክክለኛ እንደሚሆን ማለት ነው እና አብዛኛው ጊዜ ብዙዎቹ እርጉዝናት እርጉዝናት እያሉ ነበር። እኔ ግን ማለት ነው መጀመሪያ ተጠራጥረ ነበር። ከዛ በኋላ ግን ያው የምንለብሳቸው ልብሶች ምርጥ ምርጥ ልብሶች ናቸው። በዛ ላይ ቦርጫው ብዙ አያሳይም ነበረ እና ስለዚ ብዙም አልተጠራጠርኩም፣ ለምን ዋሻቸዋለሁ። ነገር ግን ኢትዮጵያ እያለች ወይም ደግሞ ዱባይ ያለች ራሱ ክቺን ውስጥ ሆና የምሰራው ቪዲዮች ወይም ደግሞ ቀሚስ በለበሰችው ላይ ቦርጯስ ትንሽ ፍጥጥ ሲል ማለት ነው እጠራጠራለሁ። ከዛ ደግሞ ሱሪና ቲሸርት ስትለብስ ደግሞ ሆዷ የለም ማለት ነው እና ብቻ በጣም ደስ ብሎኛል። ማለት እንዴ ሊበላችሁ እኛው ራሳችን እዚህ አጋባናቸው። እንግዲህ ራሳችን ደግሞ እያየን እንግዲህ ሊወልዱ ነው እና የእውነት አብርሽ ደግሞ ማለት ነው ልጅ በልጅነት ነው ማለት ትንሽ ልጅ ስለሆንክ ወይም ደግሞ ሀያ ሶስት ሀያ አራት ዓመት ስለሆናችሁ ብቻ አይደለም ወንዶች። ስለዚህ ልጅ በልጅነት ነው ወንዶች፣ ያው ለመብሰል ይቀራችኋል ስለምንል ነው እንጂ እኮ እናንተ ለመውለድ አቅቷችሁ አደለም። ገባ አደለም? ቢያንስ 18 19ም ትወልድ አላችሁ እኮ፣ ግን እናንተ እንደ ሴት አትበስሉም። ገባችሁ አይደለ? ገና የምትበስሉት እናንተ 32 35 40 ዓመት ነው የምትበስሉት ማለት ነው። በጣም ማገዶ ትፈጃላችሁ እንጂ እኮ ልጅ ለመውለድ እኮ እናንተ ደርሳችኋል። ይና ክል ልጅ ነኝ አትበላ ብሬሽ ማለት ነው ሰማሃ። ነገር ግን በዚህ ሰዓት ማለት ሁሉም ሰው አንድ አይደለም አስተሳሰብ፣ አስተዳደግ ሁሉም ይለያል። ስለዚህ እናንተ ደግሞ ሰው ብዙ ልጆች በጣም ብዙ ማለት ነው ሀያ አመት በሀያ አንድ አመት ራሱ የወለዱ ልጆች አሉ ወንዶች ማለት ነው ብዙ ዩቱበሮች የምናውቀው እና ስለዚህ ልጅ በልጅነት ነው። እንዲሁም ልጅ ሲመጣ ብዙ ሰብሰብ ትላላችሁ፣ ረጋ ትላላችሁ እና ብዙ ነገር ልጅ አለን እኮ ልጄ ምን ይላል ልጄ እኮ ይሄ ቢሰራ እኮ ይሄ ልጄ እኮ የሚያይ ነገር ነው እያላችሁ ለልጅ ታስባላችሁ። ስለዚህ ልጅ በመምጣቱ የእውነት በጣም ደስ ብሎኛል ማለት ነው እና እንደ እኔ ደግሞ ደስ ያላችሁ ትኖራላችሁ። የእኔ ቤተሰብ ማለት ነው እና እንግዲህ ሁሉም በየፊናው እየተከፋፈሉ ይመስለኛል። ዳኔም እንግዲህ የዊንታን ልጅ እንግዲህ እንደተቀበለ አይታችኋል። በሀደራ መልኩ ሊያሳድጋት ማለት ነው ስለዚህ ዳኔም እንግዲህ ወደ ዊንታ ልጅ ሄዷል ማለት ነው። ጽጌም ደግሞ ከማንጋ እንደምትመጣ አናቅም እና አብርሽና ሩታም ደግሞ ከዚህ በኋላ የራሳቸውን ህይወት የራሳቸውን ላይፍ ነው የሚያሳዩት ብዬ አምናለው። ምክንያቱም ይሁ ልጅ እየመጣ ነው። ልጅ ደግሞ ከመጣ ሩታም ደግሞ እርጉዝ ሆና ደግሞ ብዙ ነገር መስራት አይችልም። ስለዚህ ከባድ ነው እና ደግሞ እስከ ሶስት ወር እስከ አራት ወር ደግሞ በጣም ያማል የሚባል ነገር አለ። እርጉዝ የሆናችሁ ስ ተናገሩ ማለት የወለዳችሁ ሴቶች ማለት እርጉዝ የሆናችሁ ሳይሆን አንዳንዶቹ እኔ አሁን ኮሜንት ላይ ወይኔ አራት ወር እንዴት አለፍሽ ምናም ሲሉ ማለት ነው ኮሜንት ላይ ከዛ አንዳንዶቹ እኮ ያማል፣ አንዳንዶቹ ደግሞ ማ አያምም እኔ ምንም አልመሰለኝም የሚሉትም አሉ። ስለዚህ ደግሞ የመሰላችሁ ደግሞ ያው ለሩታም ደግሞ አካፍሉ ማለት ነው እና ብቻ ምን ልበላችሁ ሶ ሃፒ ማለት ነው፣ እና በጣም ደስ ብሎኛል። ብቻ በቃ ቃል የለኝም። እንዲ አንድ የሆነ ነገር ልታወሩ ፈልጋችሁ ቃል የምታጡ ነገር የለም እንደዛ ነው። እና በተርፈየነ ቤተሰብ ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛልኝ።